ነው ከዩዝ ድሮ ነው የወሰደችው። የግል ነው የመንግስት ነው? ነው ከፈል። ካላመናችሁ ደረሰኙን ላሳሽ ነው። ማ ማለት ነው? እንዴት እንደቆመች ታያለሽ፣ ሹፍ እንደዚህ። አሁን አንቺ ፎቶ ይነሳለሁ ብቲ ቂጤሽ ወደ ታች ወደ ሰማይ ነው የምትጥ ግን፣ እንዴት ነው የቆመች? እሱ ሸቃላ ማለት ነው። ሸቃላ ሰው ማለት ነው። ሸቃላ፣ በጣም ሸቃላ። ከዚህ በፊት ትገደላላችሁ ብዬ ነበረ። ትኖራላችሁ ፋክሽ

አንቺ መኪና ውስጥ አይደለም፣ መኪና ውስጥ አይደለም። ብሩከ ሲመጣ ምሳ አዞ ነው መጣው። ከዛ በኋላ እሷ ደግሞ ምንጊዜው ልትጠብቅ እኮ ነው። ከዛ ማለት ነው ብሩከ ምሳ አዞ መጣ። እሷ ደግሞ እዛ ከማረፍ ማረፍ፣ ሴት ልጅ አይደለች፣ ማረፍ ትፈልጋለች። ከዛ ረፍ ትበልና እነሱ ደግሞ ሁለት ወንበዴዎቹ ይጨቀጨቃሉ። ሀብትትይ እነዚህ ሁለቱ ወንበዶች እነዚህ እነዚህ አትግባ ሃይሚን ይሄ ቀሚሱን ከፍ አድርጎ ባህለንጋ ብሩኬን ሱሪ ነው ወልቆ ባህለንጋ ነበረ። ሁለቱም አይደለም። ብሩኬ እንኳ ብሩኬ እንኳ ጥሩ ነገር ነው የሆነው። ጃኬቱ ያወጣል፣ ያለብሳል። ምንድን ነው? ከመንገድ ረል አገኘሁ። ጦስ ልጁ ስናደድ፣ ደህና የእኔ አባት፣ የእኔ ጌታ

አሁን ማለት ነው ምን ካሜራ ለምን አስፈለገ ካሜራ ለምን ምን ሰርካችሁ ልጥበሉ ነው የእናንተ ስራ አለ እንደ ካሜራ ለምን አመጣሽ ለምን አመጣሽ እኔም ድሮ እንደዚህ እላለሁ እናቴ አልፈልግም አልበለም አልበለም እላለሁ ትንሽ ስጨምር ይሄ ብላለሁ ካሜራ ለምን አመጣሽ መጨረሻ ላይ ደግሞ የመጠሽ አሁን ሚሄድ ሰው አሁን እውነቱን ቁም ነገር አሁን እናወራለን። የሚሄድ ሰው ማለት ነው ሚሄድ ሰው መሄድ አለብኝ ተናድጄ የሚል ሰው ሰላም ብሎ በቃቻው ብሎ ከዚህ በኋላ አልመጣም ብሎ ማዝጊያ ሰርቶ ሁሉ ነገር ጠንቅቆ ነው የምንነግረው መሄድ አለበት እንዲ፣ አስተካከል ብሎ መሄድ የለበትም አንደኛ

እኔ እንኳን ማንም አልወድም አስመስላለሁ። እነሱን እነሱ እያስመሰሉ ትናንትና እንዳለች ብሩክን ዘቅዝቃለች። ፍቅር ብሩክን በራሷ ፎቶ የእኔ ፎቶ አስቀምጣ አንዱ ብሩክን ትዘቅዝቃለች፣ አንዱ ሀይሚን ትዘቅዝቃለች ና ብሩክን ፍቅር ዘቅዝቃለች ትላለች። ብሩክ ለራሷ አንድ ቀን ተዘቅዝቋል እንደ መሬት ላይ ሀይሚስ አንድ ቀን ተዘቅዝቃል እንደ ለራሷ ምን እነሱ ራሳቸው ተዘቅዝቀው ምን አገባኝ፣ ከፈለጉ አሁንም ይዘቅዝቁ። በነገራችን ላይ አሁን እኔ እዚህ ጋር አርባ አምስት ሰዎች አላቸው። እኔ ቦሶኝ ያለው የኔ ፎቶ አሁን ፕሮፋይል የኔ ፎቶ ብዙ ሰው ፕሮፋይል አድርጎ ነው ያለው። እኔ በጣም ነው ደስ ያለ። አሁንም የፍቅርዬ ፎቶ ውሰዱና አድርጉና ሰውም ዘግዝቁ። ከዛ ፍቅር ነች ከአፍቅር አስመሳይ ነች። አንቺ የሰው ልብ ታውቃለሽ? እንደ የማንም መላጣ ማለት ነው። የራሳችሁ ነገር እነሱ እነሱም እነሱን ያስመሰሉ አይደል? እኔ አስመሰያ ነኝ። አዎ እነሱ ማስመሳይ ናቸው አይደል? እንደ ምንድን ነው ካሜራ እኔ ለእነሱ እንኳ አምስት እኔ ሁለቱ በት ብመጡ አንድ ለትር ዘይት እና አምስት ኪሎ ፍርና ሰጣለሁ ምንም አይመጡ ተጣቸዋል። ማየም ደንቆሮ ስድብስብስ እዚህ ጋር ያሉ ልጆች ዝም ብለው ሸድባሉ እንኳ ማለት ነው ሳንሲሚ

ይ በዚህ ስቶሪ ዘፈን ካደረገችው በዛ ብሩኬ ደግሞ የጸሎት ፈጣሪ ይህን ቀና አሳልፌኝ ወንድ ልጅ ሲሆን ምሰማ ሰው የለም፣ የወንድ ቀን አምላክ ምናምን ይላል። ከዛ ሸቃላ እሱን ታነሳለች እና ሌላ ነገር ታወራለች ማለት ነው። እንዴ ሸቃላ እንደሚገዛ ያውቃሉ፣ ከውበቱም ማለት ነው። ከያቹ ሸቃላ ነገር ከያችሁ፣ በቃ ሸቃላ የሚሰማቸው ሰው የለም። ምንም ይበሉ፣ ሁለቱም ቦታ አንዱ መልሀይሚ መሬቱና ሰው ምድር እያበጠበጠች ያለችው ይነነ። እንደ ማን ነው እንደዚህ በጠበጡ ያሉት? ማለት ሁለቱም አንዳንዴ ተኝቶ ይመጣሉ። ለምን ተኛችሁ ብለው ይለቅሳሉ። ቆሞ ሲመጡ ለምን ቆማችሁ፣ ተኝቶ ሲመጡ ለምን ተኛችሁ ቁጭ ብሎ ሲመጡ ለምን ቁጭ አላችሁ፣ ብድግ ብሎ ሲመጡ ለምን ብድግ አላችሁ። አደ ለምሳሌ እነዚህ ልጆች እኮ ዩቱብ መጠቀም የጀመሩ ስንት ዓመት ሆኖ አሉ እኮ ግን አይሰለጡም። ስራ እየሰሩ ነው። ሁለት ወር ሶስት ወር እረፍት ይወስዳልና ስራ ይሰራል። ግን ማትቀየር ካየው እኔ ሸቃላ ብቻ ናቸው። ዙሩም አይምሮቹ ዝግ የሆነ እነሱ ናቸው።

አሁን እናንተ ብቻ ሀይሜ የትናንትና ነት ተቀይራለች። ሰው ልጅ ይቀይራል። እናንተ ናቸው ያልተቀየራቸው አይምሮች እዛ ቦታ ያለው ማለትነትናነት ተቀይሯል። እንኳን አልፎ አልፎ አሁን ተሸከመ ትናንትና በባጃጅ የሄደ የነበረ ሰው ዚ ዛሬ ባለሰባት ሚሊዮን ተሸክሞ እየሄደ ሾፍት ለውጡ በጣም ተቀይረዋል። ሀይሜ ትናንትና እንደዚ አንድ ልብስ ሄደምት ዛሬ ግን በየሶሻል ሚዲያ ውሳናት የምትወራ፣ እናንተ ግን እዛው ሩዝ እየሰራችሁ እዛው ልስ እየፈገፈጋችሁ። የራሷ ጸጉር ነው ያደረገችው? ይሄ ነገር ማወራት አለብኝ ነው የምልሽ። የራስሽ ጸጉር የሰው የክራ ጸጉር የተጠቀምሽው? መቼም የሀይሜ ጸጉር የክራ ቤት ነው ይላሉ። ስለዚህ ሀይሚ ያጠቀመቸው አይታችሁ አታቁም። እንደ ይሄ እኮ ኦሪጅናል ጌትም ያዘረዳ ዜሮ ምንም የራሱ አደለም ምንም። በጣም ባለጌ ነች። ታንቀሽ ትሞቻለሽ፣ ምንም አታመጭም። የራሱ አደለም አንቺ ሴትዮ፣ ፋክት እኮ ነው የምልሽ እኮ። ታንቀሽ ሙጭራ፣ ይሄ ኦርጅናሉ ጸጉር ነው እኮ ነው የምልሽ

ይህንም አውርቼ ምን አመጣሽ? ምንም ለውጥ አላመጣሽ። እኔ ለአንቺ አስቤ እኮ ነው። እኔ ጭንቅላ ትሬን እኮ ነው ዘነባዬ ማለት ነው። እነዚህ እነዚህ ላሞች እነዚህ ከብቶች እነዚህ በጎች እያሉ ማለት ነው። እኔ ግራ ገባኝ። እንደማንኛውም ጤነኛ ኢትዮጵያ ይዘይነምነኝ ወላም ከብትም አደለም ላምም አደለም ዛይዝ እኔ በጣም የተከበርኩ ንግስት ነኝ፣ እየነገርኩ ነው። ፋክት ነው። ቀዳማዊት ነኝ። ማንሽ ሆነ